ኒውክሌር ለምታጠቅ እንቅስቃሴ የጀመረችው ኢትዮጵያ ከኒውክሌሩ አስቀድማም አስፈሪ ሚሳኤሎችን እየታጠቀች ነው። ሚሳኤሎቹ አሰብን ታሳቢ በማድረግ የተገዙ እንደሆኑ ወታደራዊ መረጃዎች አረጋግጠዋል። ሽንጠ ረዥሞቹም 360 ድግሪ የሚተጣጠፉት ሚሳኤሎች በቅርቡ አዲስ አበባን ረግጠዋል። ፕሬዚዳንት ኢሳያስ አፈወርቄ ባለፈው ሐምሌ ወር ባደረጉት ቃለ ምልልስ ኢትዮጵያ 3500 ኪሎ ሜትሮች የሚወነጨፉ ሚሳኤሎችን መታጠቋን እናውቃለን። ባህር ዳርና ደብረ ዘይት በየቀኑ ድሮንና የሚሳኤል ተተኳሽ ይራገፋል ሲሉ የኢትዮጵያን ሚሳኤል መታጠቅ እንዳሰጋቸው ገልጸው ነበር። ሆኖም ወደ ቀይ ባህር ጉዞ የጀመረችው ኢትዮጵያ እነዚህን ሚሳኤሎች እየታጠቀች ያለቸው ለኤርትራ ብቻ አይደለም። በአሁኑ ወቅት ጠላተ ብዙ ከመሆኑ አኳያም ከውስጥ ከውጭም የተለያዩ አካላት አየር ክልሏን ለመጣስ በዙሪያዋ አድብተዋል። በዙሪያዋ ያሰፈሰፉትን ኃያላን ለመበተንና ለመከላከል ደግሞ ረጅም ርቀት የሚወነጨፉ ሚሳኤሎችና ፀረ ሚሳኤሎች ያስፈልጓታል። ከዚህ አኳያ ነው በርከት ያሉ ሚሳኤሎችን በእጇ እያስገባች የምትገኘው። ኢትዮጵያ በአሁኑ ሰዓት የደህንነት ስጋት ያለባት ከውስጥ ብቻ ሳይሆን ከውጭም ጭምር ነው። የአሜሪካ ጦር ከኢትዮጵያ 200 ኪሎ ሜትር ርቀት ጅቡቲ ላይ ሰፍሮ ይገኛል። የግብፅና የሱዳን ጦርም ለኢትዮጵያ ሩቅ አይደለም። እዚያ ላይ ባኮረፉ ባለሥልጣናት ቁጥር የሚፈለፈለው ሸማቂ ቡድን ዛሬም ለኢትዮጵያ ስጋት ነው። የደቡብ ሱዳን ታጣቂዎች ድንበር ቆርሰው ወስደዋል። አልሸባብ ዛሬም ድረስ አድፍጦአለ። ሱዳን የኢትዮጵያን መሬት እንደያዘች ናት። ሸኔ አሁንም እየተዋጋ ነው። የሕዋትም ነገር እየተቋጨ ነው ለማለት አያስደፍረም። ኢትዮጵያ በጎረቤቶቿ ሁሌም እንደተከበረች ናት። የሚያከብሯት ስለሚፈሯት ብቻ ነው። የተዳከመች ሲመስላቸው የሚዳፍሯትም ለዚያ ነው። የኢትዮጵያ የአየር ክልል አሁንም አደጋ ውስጥ ነው። በሕዋት ምክንያት የኢትዮጵያ አየር ክልል በተደጋጋሚ ተደፍሯል። ከሕዋት ጋር ጦርነት እየተደረገ በነበረበት ሰዓት የአሜሪካ ድሮኖች ከግብፅና ከሱዳን የሚነሱ የጦር አውሮፕላኖች የኢትዮጵያን አየር ክልል ሲጥሱ እንደነበር ይታወቃል። ይህ የሆነው ኢትዮጵያ ጠንካራ አየር መከላከያ ሥርዓት ስላልነበራት ነው። አሁን ኢትዮጵያ ይህን አቅም እንዳገኘች በወታደራዊ ትርኢት ላይ አረጋግጣለች። የአድዋ በዓልን በሚመለከት በተደረገው ወታደራዊ ትርኢት ላይ እጅግ ዘመናዊ የሆኑ የአየር መከላከያ ሥርዓቶች ታይተዋል። እነዚህ ከዚህ ቀደም ያልታዩ አዳዲስ ሚሳይሎች በቅርብ እየተገዙ እንደሆነ ይገምታል። በዛሬ መስቀል አደባባይ ላይ የታዩትን ሁለቱን አዳዲስ ሚሳይሎች አቅማቸውንና ከየት እንደተገዙ እናስቃኛችሁ። አንደኛው በመስቀል አደባባይ የታየው ሚሳይል የቻይናው ኤች ኪው 6 ኤ ሲሆን ሁለተኛው ደግሞ አይሳርም የተባለም ከምድር ወደ ሰማይ የሚወነጨፍ ቱርክ ሰራሽ ሚሳይል ነው። ኢትዮጵያ ይህ ሁሉም ሆኖባት ዛሬም ሉዓላዊነቷን ለማስከበር ጠንክራ ለመገኘት እየሞከረች ይመስላል። ኢትዮጵያ በእርግጥ ጠንካራ ሀገር ናት። የከበባት ሁሉ እንደ ፍላጎቱ እያረድና እየበለተ ሊውጣት አይችለም። ጉልበተኛ በጉልበቱ ክፉም፣ በክፋቱ እየተነሳ የማይሰለቅጣት ኃያለች ለውስጥም ለውጭም ጠላት የማትጨበጥ እቶን እሳት ናት። የማትታነቅና የማትጨመደድ ሰማይ ናት። ጀግንነትና ደግነት፣ ሰይፍና ሰላም አንድ ላይ የሚፈነጥቅባት በርግጥ ኢትዮጵያ የሰማይ ላይ ጥቁር ክዋከብት፣ የነጻነት ፀሐይ፣ የአስራ ሶስት ወራት ብርሃን፣ የሽና ሺ ዘመን የኩራት ሰገነት ናት። ራሷን ከጠላቶቿ ለመጠበቅ ዛሬም ክንዷ አልታጠፈም። በሴረኞቹ ሴራ ዛሬም ክንዷ አልዛለም። ደም ይፈሱላት ልጆቿ ዛሬም አሉ። እነዚህን ሁለት ሚሳኤሎች ያዘዘችው ከአንድ ዓመት በፊት እንደነበር ነው መረጃዎች የሚያመላክቱት። አሁን ላይ በእጇ እንደገቡ ተረጋግጧል። መስቀል አደባባይ ላይ ሰልፍ ይዘው ሲያልፉ ታይተዋል። የቻይናው ኤችኪው ሲክስ ሚሳኤል እጅግ አደገኛና የቻይና ጦርም የታጠቀው መሳሪያ ነው። በቻይናው ሻንሃይ ሳይንስና ቴክኖሎጂ የተፈበረከው HQ6 ሚሳኤል ከመሬት ወደ አየር የሚወነጨፍ የአጭር ከፍታ ፀረ አውሮፕላን መሳሪያ ነው። አየር ክልልን ጥሶ የሚገባ ማንኛውንም በራሪ ነገር ክንፉን ሰባብሮ ያወርዳል። HQ ሲክስ ጸረ አውሮፕላን አየር መቃወሚያ ስርዓት አራት የተለያዩ ግን አንድ አይነት ተግባር የሚፈጽሙ አካሎችን ያካተተ ነው። አንድ አሳሽና ሶስት የማስወንጨፊያ መቆጣጠሪያ የያዘ ራዳር፣ አንድ ኃይል አቅራቢ ተሽከርካሪና ስድስት የሮኬት ማስወንጨፊያ ተሽከርካሪ አለው። አንዱ የማስወንጨፊያ ተሽከርካሪ ሁለት ተተኳሽ ሚሳኤሎችን መሸከም እንዲችል ተደርጎ የተሰራ ነው። በሰከንድ ከ150 ሜትር በላይ የሚወነጨፍ ሲሆን የሰዓት 1000 ኪሎ ሜትር በሚደርስ ከፍታ ፍጥነት ይምዘገዘጋል። ከመሬት ወለል በላይ እስከ 12 ኪሎ ሜትር ያም ማለት 39500 ጫማ የሚበር ማንኛውንም አይነት የአየር ላይ ተሽከርካሪ የማውደም አቅም ያለው ሲሆን በተለያዩ ሀገራት ጥቅም ላይ እየዋለ ይገኛል። ኢትዮጵያም ይህን ሚሳኤል የአየር ክልሏን ለመጠበቅ ተክለዋለች። ኢትዮጵያ እንዲህ አይነት ሚሳኤሎችን በምዕራብ አቅጣጫ ነው የምትተክለው። የኢትዮጵያ የውጭ ወራሪ ኃይል ስጋት አለባት ተብሎ የሚታሰበው በምዕራብ አቅጣጫ ነው። በተለይም ከሱዳንና ግብፅ ሊፈጸም የሚችል ጥቃት መነሻው በዚያው በመሆኑ ሚሳኤሎቿን በዚያ አካባቢ ትተክላለች። ሁለተኛው የኢትዮጵያ ሚሳኤል በምህጻረ ቃሉ ሂሳር ይባላል። ቱርክ ሰራሽ ነው። መቼም ቱርክ ከሩሲያ በመቀጠል ኢትዮጵያን የምታስታጥቅ ሀገር ናት። ኢትዮጵያ የጦር መሳሪያዎችን የምትሸምተው ከሩሲያ ከቻይናና ከቱርክ ነው። ይህን ሂሳር ሚሳኤልም የገዛቸው ከቱርክ ነው ተብሎ ይገምታል። የቱርክ ስሪት የሆነው ሂሳር ተብሎ የሚታወቀው የዝቅተኛ ከፍታ ወይም ሎ አቲቱድ አየር መቃወሚያ ሚሳኤል በቅርቡ ለአገልግሎት ከዋሉ መሳሪያዎች አንዱ ነው። ሂሳር የሚሳኤል ስርዓት ሂሳር ማይነስ ኤና ኤ ፕላስ፣ ሂሳር ማይነስ ኦና ኦ ፕላስ እንዲሁም ሂሳር ማይነስ ዩ የሚባል የተለያየ ቨርዥን ያለው ሲሆን እጅግ ዘመናዊና የወቅቱን የቴክኖሎጂ ውጤቶችን ያካተተ ነው። ከመሬት ወለል በላይ እስከ 20 ኪሎ ሜትር እንዲሁም በመቶ ኪሎ ሜትርና ከዚያም ከዛም በላይ ሬዲየስ ክልል ውስጥ የሚንቀሳቀስ ማንኛውንም የአየር ላይ ተሽከርካሪ የማውደም አቅም አለው። አንዱ ተሽከርካሪ እስከ ስድስት የሚደርስ ተተኳሽ ሚሳኤል መሸከም የሚችል ሲሆን ራዲዮ ፍሪኩዌንሲና ኢነርሺያል ጋይዳንስ የአየር መዛወሪያ ስርዓት ተገጥሞለታል። የመልሶ መከላከል ስርዓት ጥቃት መቋቋም እንዲችል ተደርጎ የተሰራ በመሆኑ በቀላሉ ኢላማውን ለመምታት አያዳግታውም። ኢትዮጵያ አሁንም ራሷን ማስከበር የሚችል ጠንካራ ጦር እየገነባች ትገኛለች። የሰራዊት ምልመላውም የጦር መሳሪያ ዝግጅቱ ቀጥሏል። ኢትዮጵያ የጦር መሳሪያ እንዳትገዛ ማዕቀብ እንዲጣልባት እየወተወተ ነው። ኢትዮጵያ በልጆቿ ኃይል ክንዷን አጠንክራ ጠላቶቿን እያስፈራች አሁንም ቀጥላለች። አበቃላት ፈረሰች ሲሉ እርሷ ግን እንደገና እየባሰባት ትገኛለች። ኢትዮጵያ ራሷን ለመከላከል የተለያዩ የጦር ታክቲኮችን እየተጠቀመች ነው። ጦር ታክቲክ ማለት የተለያዩ ዩኒቶችን አንድ ላይ የማቀናጀትና ለውጊያ ማዘጋጀት እንደሆነ ይታወቃል። ታክቲክ አራት የተለያዩ መሠረታዊ ጉዳዮችን የሚያቀናጅ የጦር ሜዳ ስልት የመንደፍ ተግባር ነው። የጦር መሳሪያ አቅም፣ ፈጣን እንቅስቃሴ፣ መከላከልና ጥበቃ ናቸው። እነዚህ ሚሳኤሎች የሚያገለግሉት ለመከላከልና ለመጠበቅ ነው። በአሁኑ ሰዓት በአራቱም የጦር ታክቲኮች ኢትዮጵያ ራሷን እያደሰችና እያጎለበተች ትገኛለች። ዘመናዊ ጦር ውስጥ እጅግ አስፈላጊ የሚባለው የጦር መሳሪያ አይነትና የቴክኖሎጂ ደረጃ ነው። በዘመናዊ ጦርነት ውስጥ እጅግ አስፈላጊ የሚባለው የጦር መሳሪያ አይነትና የቴክኖሎጂ ደረጃ ነው። በመሆኑም በዚህን ረገድ ራስን በተገቢው መንገድ ማዘጋጀትና ማስታጠቅ የሚኖረው ውጤት ትልቅ ነው። ከዚህ በተጨማሪ የእግረኛ ጦር ሰራዊትን ጨምሮ ብረት ለበስ ተሽከርካሪዎች፣ ሄሊኮፕተሮችና አውሮፕላኖች የሚጫወቱት ሚና ከፍተኛ ነው። እነዚህም በወታደራዊ ትርኢቱ ላይ ታይተዋል። በመሆኑም እንቅስቃሴን ፈጣን ሊያደርጉ የሚችሉ መሳሪያዎችን መታጠቅና አቅም ማካበት ላቅ ያለ ሚና ይኖረዋል። ኢትዮጵያም ይህን እያደረገች ይመስላል። ራስን መከላከልና መጠበቅም መሠረታዊ ከሚባሉ ታክቲኮች ውስጥ አንዱ እንደሆነ ይገለጻል። መከላከል ሲባል በተለያየ መንገድ ሊተገበር ይችላል። ነገር ግን በዋናነት በግለሰብ ደረጃ እንዲሁም ቡድን ምሽጎችና በቀጠና ዙሪያ ፈንጂ ማጥመድ፣ ሚሳይሎችን ድንበር ላይ መትከል የመሳሰሉት በጣም የሚያስፈልጉ የመከላከያ መሳሪያዎች ናቸው። ከዚህ አኳያም ራስን ማዘጋጀት መልካም ነው። የኢትዮጵያ ሰራዊት በስነ ልቦናው ከየትኛውም ኃይል በላይ ነው። ይህ የሰራዊቱ ብቻ ሳይሆን መላ ኢትዮጵያውያን ልብ ነው። በዚች ሀገር እንደ ሀገር መቀጠል መከላከያ ከፍተኛ መስዋዕትነት ከፍሏል። ዛሬም በአራቱም አቅጣጫ እሳት ላይ ነው። ኢትዮጵያ የጥይት ድምፅ የማይሰማባት ሀገር አይደለችም። ቆሽታው ብዙ ነው። ተኳሹ፣ ገዳዩ፣ ታጣቂው እልፍ ነው። ይህን እየመከተ ዛሬ በዚህ ውስጥም ሆና እንኳን እንደ ሀገር እንድትቀጥል እያደረገ ያለው መከላከያ ሰራዊቱ ነው። መንግስት ህዝቡን ማዘጋጀት አንድ ማድረግ አለበት። በታሪክ አሁን ከተነሱባት ጠላቶቿ በላይ ተነስተውባት ያውቃሉ። ህዝቦቿን አስተባብራ ሁሉንም ድል አድርጋ ተደርጋቸዋለች ዛሬ ሰይፍ ስለው የመጡትንም እንዳመጣጣቸው የመመለስ ብቃት አላት። ራሷን በዘመኑ መዋጀት አለባት። ከዚህም በላይ መሰልጠን መታጠቅ አለባት። ጊዜውን የሚያልፈው የተዘጋጀ ነውና፣ ሀገራችንን ኢትዮጵያን ፈጣሪ ይጠብቅልን። አበቃን፣ መልካም ጊዜ ተመኘን።